ታላላቆቹን የአውሮፓ ክለቦች የተመለከቱ ለዚሁ ደግሞ ከዙር ጋር የተያዙና ወቅታዊ ስፖርት መረጃዎችን የምታደምጡበት የስፖርት የመረጃ ክፍለ ጊዜያችን ተጀምረው ድ ቤተሰቦቻችን በርካታ ጥንቅሮችን ይዘንላችኋል። በዚህኛውም የመረጃ ክፍለ ጊዜ ሰር አሌክሳንደር ቻክማን ፈርጉሰን በማንቸስተር ዩናይትድ ብዙ ስኬት ያላቸው አሰልጣኝ ናቸው። የስኬታቸው ምንጭን በርካቶች በየራሳቸው ፈርጅ ያነሱታል። ከሳቸው ስር ከተጫወቱ ተጫዋቾች እንመለከተዋለን። የአሁኑ ዩናይትድ በሩበን ናሞሪ እየተመራ በርካታ ለውጦችን አደርጋለሁ ብሎ ስራዎችን እየሰራ ይገኛል። የዘአትሌቲኩ አምደኛ ጋዜጠኛው ሎሪ ዊትስ የሚላቸው ነገሮች አሉ። ከሩበን አሞሪ ጋር በተያዘ ሩበን አሞሪ አጥብቀው ስለወደዱትና በቀጠ ከኢንተርናሽናል ብሬክ በኋላ ወደ ቡድኑ የሚጠቀሙት ወጣት ተጫዋች ተረጋግጧል። ጀሰን ዊልኮክስ በማንቸስተር ዩናይትድ በኩል እየተሳተፉበት ስላለው ዝውውር ራስመስ ሆይሉንድን በተመለከተም የጣሊያን የጀርመን ክለቦች ሰፋ ብለው እንቅስቃሴ እያደረጉ ነው። ከዚህ ተጫዋች ጋር በተያዘ በርካቶች ምክንያቱ ሌላ ነው እያሉ ነው የሆይሉንድን ጉዳይ ዩናይትድ ላይ ለቅ ነገር ለምን በዚህን ያክል ደረጃ ፈላጊዎች መብዛታቸው ተጠቆመ። መረጃውን ታደምጡታላችሁ። የአርሰናል ተጫዋቾችን እናነሳለን። በርካታ የአርሰናል ደጋፊዎች የሪካርዶ ካላፊዮሪ ጉዳት ከምን ደረሰ የሚል መረጃዎችን እየጠየቁ ነበር። ተጨማሪ መረጃዎችን ይዘናል። ከዛ በተጨማሪ ሳሊባን እናም ኦሌክሳንደር ዚንቼንኮን የተመለከቱ መረጃዎች በአርሰናል በኩል እናጋራችኋለን። ለመሆኑ ኒኮ ዊሊያምስን ለማምጣት ከአርሰናል ምን ይጠበቃል? እናነሰዋለን ኢታን እንዋኔሪና ማይልስ ሉዊስ ስኬሊን እናነሳለን በአርሰናል በኩል ተጨማሪ የቡድን ዜና አለን በአርሰናልና በሊቨርፑል መካከል ግን ምናልባት ዘንድሮ የተጫዋች ቅያሬም ሊኖር የሚችልበት አጋጣሚ አለ እየተባለ ነው ሊቨርፑል ተጨማሪ ሁለተኛ የተጫዋች ጉዳት አስተናግዷል ከኢብራሂማ ኮናቴ በተጨማሪ እናነሰዋለን ከሊቨርፑል ጋር ተጨማሪ መረጃ ይዘናል አሁንም ቼልሲ ያስፈርማል ያስፈርማል ያስፈርማል ቀጣይ የሚፈርሙ ተጫዋቾችን በተመለከተም ተጨማሪ መረጃዎች ይዘናልና ና የቼልሲ የማስፈረም ፖሊሲ አሁንም በቶት ቦህ አስተዳደር ዘመን እንደቀጠለ ነው። እንደሚታወቀው በ በተለይም በሩሲያው ባለ ሀብት ስር በነበሩ ሰዓት ቼልሲዎች ከስኬት ጋር የተያዘ መረጃ ነበር። አሁን ደግሞ ከተጫዋች ማስፈረም ጋር የተያዘ ጉዞ ሆኗል። በርካታ አሰልጣኞች እየተቀያየረው እናንሷዋለን መረጃውን። በአውሮፓም በርከት ያሉ ትልልቅ ክለቦችን የተመለከቱ መረጃዎችን እናጋራቸዋለን። ከዙር ጋር ከኮንትራት ማራዘም ጋር የተያዙ መረጃዎች እንደዚሁ ተጠናክረው ቀርበዋል በዚህኛው ፕሮግራማችን ሮናልዲኒዮ ጎቾም እግር ኳስ ለመውደዳችን ለበርካቶች ምክንያት ከሆኑ ተጫዋቾች አንደኛው ነው። አርባ አምስተኛ ዓመቱ ነው ዛሬ ሮናልዲኒ ጎቹን በተመለከተ በእርግጥ አላዛር አስግዶም በኦፊሻል ዩቲዩብ ገጹ ላይ ያሰናደው አንድ በጣም አስገራሚ ጥንቅር አለ። ምናልባት የትንታኔ ጉዳዮችን የምትወዱ የስፖርት አፍቃሪዎች፣ በዚህ አጋጣሚ የቃል ስፖርት ዩቲዩብ ቻናል ቤተሰቦችም ላዛር አስግዶምን መከታተል ትችላላችሁ። በሬዲዮም ይገኛል። አራዳ ኤፍ ኤም 95.1 ላይ በዩቲዩብ መከታተል ከፈለጋችሁ አላዛር ሞ ከመቶ ሺህ በላይ ሰብስክራይበር ባለው ዩቱብ ገጹ ላይ መከታተል ትችላላችሁ። ሀገር ቤት ነክ በሆኑ መረጃዎቻችን ግን እንጀምር የዛሬውን መረጃችንን በዓለም የናንጂንግ የቤት ውስጥ ውድድር በ800 ሜትር ሴቶች የማጣሪያ ውድድር ተደርጎ ነበር በዛሬው ዕለት ማጣሪያ ውድድራቸውን ያደረጉት ሀብታሙ አለሙ ጽጌ ዱጉማ ና ንግስቲ ጌታቸው ወደ ግማሽ ፍጻሜ አልፈዋል ሀብታሙ አለሙ ከምድብ አንድ ሶስተኛ ስትወጣ ጽጌ ዱጉማ ከምድብ ሁለት ሁለተኛ እንደዚሁ ንግስቲ ጌታቸው ደግሞ ከምድብ ሶስት ሁለተኛ በመውጣት ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል እንግዲህ በቀጣዩ ውድድራቸውን በ ግማሽ ፍጻሜ ሲያደርጉ ለዚሁ መረጃውን የምናጋራችው ይሆናል። በርካቶች ዛሬ ብሔራዊ ቡድናችን ምን ይገጥመው ይሆን እያሉ ነው። ከሌሊቱ ስድስት ሰዓት በሚጀምረው ጨዋታ ኢትዮጵያ ብሔራዊ ቡድን በዛሬው ጨዋታ መደበኛውን አረንጓዴ ቲሸርት፣ ቢጫ ቁምጣና ቀይ ካሶቶኒ ለብሰው ይጫወታሉ። የግብፅ ብሔራዊ ቡድን በአንጻሩ ቀይ ቲሸርት፣ ነጭ ቁምጣና ጥቁር ካሶቶኒ ለብሰው ወደ ሜዳ ይገባሉ። ጨዋታውን ሞሪሽያዊው ዳኛ ፓትሪክስ ሚላዘር በመሀል ሜዳ ዳኝነት ይመሩታል። የሁለቱ ብሔራዊ ቡድን ጨዋታዎች ያው በክፍያ ጣቢያዎች መቶ ፐርሰንት እንደሚተላለፍ አረጋግጠናል። የሀገሪቱ ብሔራዊ ሚዲያ ይህን ጨዋታ ያስተላልፋል በሚል በበርካታ ድረገጾች ላይ እየተመለከተ እንገኛለን። እስካሁን ግን ማረጋገጫ አላገኘንም። ውድ ቤተሰቦቻችን፣ የተለያዩ ማህበራዊ ትስስር ገጾች ግን ጨዋታውን እንደሚያስተላልፉት ይታወቃል። ያው ኦፊሻል ስላልሆኑ እኛ አንገልጻቸውም በዚህ ላይ ለማንኛውም ግን የኢትዮጵያ ብሔራዊ ቡድን ለመጨረሻ ጊዜ ከግብፅ ጋር ስንጫወት ይህ የምታዩት በምስሉ ላይ የምታዩት ስታተስ ኢትዮጵያ ብሔራዊ ቡድን ግብፅ ላይ የወሰደችው የበላይነት ነበር በኳስ ቁጥጥር። በግ ሙከራ ኢላሞን የጠበቀም ኢላሞን ባልጠበቀ ሙከራ ራሱ ግብፅ አንድ ሙከራ አላረገችብንም ነበር። ይሄ የረፍታ ከረፍት በፊት የነበረ ቁጥር ነው በኳስ ቁጥጥር ብትት ብዙ ነገር ግብፅን የበለጥንበት ጨዋታ ነበረ። በወቅቱ እጅግ በጣም አሽደናቂ የነበረው አቡበከር ነስር ወደ ብሔራዊ ቡድናቸን እንደተመለሰ ይታወቃል። ብዙ ነገር የምንጠብቅበት ጨዋታ ነው። ያው ከግብፅ ጋር መሆኑ ብቻ በራሱ ጨዋታውን እንድንጠብቀው ያደርገናል የሁለቱ ብሔራዊ ቡድን ጨዋታ ከእግር ኳስ ውጪ የራሱ የሚነሱበት ብዙ ብዙ ነገሮች እንዳሉ ይታወቃል። እግር ኳስ በራሱ በውስጡ የሚይዛቸው ብዙ ነገሮች አሉ። ግን ባላንጣነቱ የዘጠና ደቂቃ ብቻ እንዳልሆነ ይታወቃል። በኢትዮጵያ ብሔራዊ ቡድን እና በግብፅ መካከል ያለውም በተለይም ውጤቱ ለኢትዮጵያ ብሔራዊ ቡድን የሆነ መልእክት አለው። ድል የምናደርግበት ከሆነ መልካም ድል በድጋሚ ተመኝተናል። ብሔራዊ ቡድናችን እዚሁ አፍሪካን እቆይና የናሚቢያ ብሔራዊ ቡድን በበርካታ ዓለም አቀፍ ሚዲያዎች ጭምር መነጋገሪያ ሆኗል። በአፍሪካ የዓለም ዋንጫ ማጣሪያ ጨዋታዎችን ሲያደርጉ ሽንፈት የሚባል ነገር እስካሁን አልገጠማቸውም። ወደ አምስት የሚጠጉ ጨዋታዎችን አድርገዋል። ከአምስት ጨዋታ ሶስት ጨዋታዎችን አሸንፈዋል። ሶስት ጨዋታዎችን ሲያሸንፉ ግቡን ላልተቆጠረባቸውም በተቃራኒ ግን ስድስት ግብ አስቆጥረዋል። ሁለት ጨዋታ አቻ ነው የወጡት፣ አንድ ዜሮ ለዜሮ አንድ ደግሞ አንድ ለአንድ ያጠናቀቁትና በአጠቃላይ በአምስት ጨዋታ አንድ ግብ የተቆጠረበት ቡድን ነው የናሚቢያ ቡድንና ትላንትና ድል አድርጓል። ብሔራዊ ቡድኑ በቀጥታ ወደ ዓለም ዋንጫ ለማለፍ በሚያደርገው ጥረት ላይ የሚያቆሙ የለም እያሉ ነው። እነ ቢቢሲ ስፖርትን ጨምሮ በርካታ ዓለም አቀፍ ትልልቅ ሚዲያዎች የናሚቢያን የዘንድሮ ብቃት አስደናቂ ብለውታል። በላቲንም በርካታ ጨዋታዎች እየተደረጉ ነበረ። አንደኛው ተጠባቂ ጨዋታ በኮንካካፍ የኔሽንስ ሊግ ጨዋታ በላቲን እየተካሄደ ነበረ እነ ካናዳ ሜክሲኮን ያሳተፈ፣ እነ አሜሪካን ያሳተፈ፣ እንደዚሁም እነ ፓናማን ያሳተፈ ውድድር ነበረ። ትላንትና እንግዲህ የግማሽ ፍጻሜ ሁለት ጨዋታዎች ተደረጉ። ካናዳ ከሜክሲኮ ያደረጉት ጨዋታ ተጠባቂው ጨዋታ ነበረ። ሜክሲኮ ሁለት ለባዶ ካናዳን አሸንፋ ለፍጻሜ ማለፏን አረጋግጣለች። ራውል ሄሜኔዝ አንደኛው እና ሰባ አምስተኛው ደቂቃ ላይ የሜክሲኮን ሁለቱንም የማሸነፊያ ግቦች አስቆጥሮ የፍጻሜ ተፋላሚ አድርጎታል። ሀገሪቱን ቀጣይ የሜክሲኮ ተጋጣሚ ማን ይሆናል ተብሎ ደግሞ በአሜሪካ እና በፓናማ መካከል ተደርጎ ነበረ። ማውሪሲዮ ፖቴቲኖ የዓለም ዋንጫን በዶናልድ ትራምፕ እና በአሜሪካ ሕዝብ ታገዘን እናነሳለን ባሉ ማግስት የኮንካ ካፍ ኔሽንስ ሊግ ፍጻሜ ግን ሀገሪቱ ማለፍ አልቻለችም። ትናንትና ፓናማ ዘጠና አራተኛው ደቂቃ ላይ ዋተርማን ባስቆጠራት ግብ አሜሪካንን አንድ ለባዶ አሸንፋ ለፍጻሜ ያለፈች። ነገር በዚህ ብቻ ያበቃም። ግቡ የተቆጠረው ዘጠና አራተኛው ደቂቃ ነው ብለናችሁ ወደ ቤተሰቦቻችን። በስቴዲየሙ ደግሞ የአሜሪካ እውቁ ሚዲያ ጨዋታውን በቀጥታም እያስተላለፉ ነበረ። ከሜዳው ጠርዝ ላይ ሆኖ ደግሞ እውነቶችን ወደ ስቱዲዮ ሲያስተላለፍ የነበረው የቀድሞ የአርሰናል ሌጀንድ ቴሪ ዳኒኤል ሆነሪ ነበረ። ደስታቸውን መቆጣጠር ያቃታቸው የፓናማ ተጫዋቾች ሄነሪን ሄደው በምትመለከቱት መልኩ አቅፈውት ነው ደስታቸውን የገለጹትና የሚያደርጉት ነበር የጠፋቸው ደስታቸውን እንዴት እንደሚገልጹ ምናልባት ይሄንን ለማስታወስ ቪኒሽሽ ጁኒየር በአትሌቲኮ ማድሪድ ላይ ድል ካደረጉ በኋላ ደስታውን የሚገልጽበት ቢያጣ ማሊያውን መሬት ላይ አንጥፎ የአነሱትን የዋንጫ ድምር ብዛት ሲያሳያቸው ነበረ ለአትሌቲኮ ማድሪድ ደጋፊዎችና ትላንትና የፓናማ ተጫዋቾች ደግሞ በቃ ራሳቸውን መቆጣጠር አልቻሉም። ቴሪ ዳኒኤል ሆነሪን በሜዳው ጠርዝ ቆሞ ሪፖርቶችን ሲያቀርብ ነበር፣ በእንደዚህ መልኩ ደስታቸውን ገለጹ። ትላንትና በዓለም ዋንጫ የማጣሪያ ጨዋታዎችን በላቲን ሀገራት መካከል ሲደረግ ነበረ። ብራዚል ከኮሎምቢያ እጅግ በጣም ተጠባቂው መርሃ ግብር ነበረ። የሊቨርፑል ተጫዋቾች በብዛት በተቃረነ የተፋለሙበት የሪያል ማድሪድ እና የባርሴሎና ተጫዋቾች ደግሞ በጣም ረ ለሀገር ሲሆን የተፋለሙበት ጨዋታ ነበረ። እጅግ በጣም አስገራሚ ውጤት የተመዘገበው ብራዚል ሁለት ለአንድ ኮሎምቢያን አሸንፋለች ለብራዚል ራፊኒያ የባርሴሎና ተጫዋች በፍጹም ቅጣት ምት ግብ ካስቆጠረ በኋላ ዘጠና ዘጠነኛው ደቂቃ ላይ ደግሞ ለሪያል ማድሪድ ባላንጣው ተጫዋች ግን በሀገር አንድ ለሆኑት ቪኒሲየስ ጁኒየር ኳስ አቀብሎት ሁለት ለአንድ እንዲያሸንፉ አድርጓል። የሊቨርፑሉ ዲዊሽ ዲያዝ ነበር የኮሎምቢያ ግብ ማስቆጠር የቻለው ግን ከሽንፈት ሊታደጋቸው አልቻለም። ራፊኒያ የጨዋታው አሸናፊ ለመሆናቸው ምክንያት ነበር። ያው የዘጠና ዘጠነኛው ደቂቃ ለቪኒሽስ ጁኒየር አሲስት ማድረጉና የዘንድሮ የባሎንዶር ዕጩ እንደሆነ ይታወቃል። አሁን ራፊኒያ በ32 ጨዋታ 11 ግብና 7 አሲስት አለው። ለብራዚል በርካታ ጨዋቶችን አድርጓል። ከሱ የበለጠ ወደ ስድስት የሚጠጉ ቪኒሽስ ጁኒየር ግን ያለው ስድስት ግብና ስድስት አሲስት ብቻ ነው። የራፊኒያ ቁጥር በጣም የተሻለ ነው። ከቪኒሽስ ጁኒየርም ካየን በአጠቃላይ ራፊኒያ በዚህ የውድድር አመት ለክለብ ባርሴሎናና ለሀገሩ ብራዚል ወደ 47 ጨዋታዎችን በድምር አደረገ። 31 ግብ አለው 19 አሲስት ከደመር ናቸው። እነኚህን በ47 ጨዋታ 50 የገባ አስተዋጽኦ በሬሾ ካየ ነው በፐርሰንት ካየ ነው አስልተን 78 ደቂቃ ብቻ ይፈጅበታል፣ በጨዋታ የግብ አስተዋጽኦ ለማበርከት እጅግ በጣም አስደናቂ ብቃት። ሌላኛው የኡራጋይና እንደዚሁ ደግሞ የአርጀንቲና ጨዋታ ተጠባቂ ነበረ። አርጀንቲና ያለ ሊዮኔል አንድሬስ ሜሲ ሕይወት እንዴት ከባድ እንደሆነ የተመለከቱበት ጨዋታ ነበረ። አራውና እንደዚሁም ደግሞ ኑኔስ 41ኛውና 87ኛው ደቂቃ ባስቆጠሩት ግብ ኡራጋይ አርጀንቲናን ሁለት ለባዶ አሸንፋለች። ህይወት ያለ ሊዮኔል አንድሬስ መሲ ብቻም ሳይሆን ያለ ማርቲኔዝም ላውታሮ ማርቲኔዝም ነው። በአርጀንቲና የበኩልና ከሽንፈት ሊታደጓቸው አልቻሉም። ያለነኚህ ተጫዋቾች ቀሪዎቹ ተጫዋቾች አርጀንቲናውያንን ሌላኛው በአውሮፓም እንግዲህ የክርስቲያኖ ሮናልዶ ሀገር ሽንፈት ካስተናገደች በኋላ በዴንማርክ ቀጣይ ጨዋታ አላቸው። የመልሱ ጨዋታ ወደ ግማሽ ፍጻሜ ለማለፍ የሚደረጉ ጨዋታዎች ናቸው። በአሰልጣኙ በኩል ቀጣይም ክርስቲያኖ ሮናልዶ ለቀጣይ ሳምንት በሚደረገው የመልስ ጨዋታ ላይም የቡድናችን ቁልፉ ተጫዋች ሆኖ ይቀጥላል ብለዋል። በጨዋታው ላይ ክርስቲያን ኤሪክሰን በሁለት ግብ ልዩነት ሊያሸንፉ የሚችሉበትን ኳስ ፍጹም ቅጣት ምት አግኝቶ እንዳመከነው ይታወቃል። ኳሷ ኮስታ ሲያድናት ከመመታቱ በፊት ክርስቲያኖ ሮናልዶ እና ኮስታ ለተወሰኑ ሰከንዶች ቆመው አውርተው ነበረ። ሮናልዶ እንግዲህ ምክር ሲሰጠው ነበረ እንዴት እንደሚያድኑ ያው፣ በዛው መሰረት ኮስታም አላሳፈረውም ፍጹም ቅጣት ምቱን በዩክሬን ሶስት ለአንድ የተሸነፈችው ቤልጅየም አሳሳቢ ሁኔታ ላይ ናት የምትገኘው። ቤልጅየም ባለፉት ወደ ስድስት የሚጠጉ ጨዋታዎች ውስጥ አንዳቻ ነው ትልቁ ውጤቷ፣ እሱንም ከጣሊያን ጋር ሁለት ለሁለት ያጠናቀቁ ጨዋታ ነው። አምስቱ ጨዋታ ግን በሽንፈት ነው የተደመደሙት። በፈረንሳይ ሁለት ለባዶ በደርሶ መልስ ሲሆን በፈረንሳይ ሁለት ለባዶ እና ሁለት ለአንድ በጣሊያን አንዱ አቻ ከወጡ በኋላ በአንደኛው አንድ ለባዶ ተሸንፈዋል። በእስራኤል አንድ ለባዶ በዩክሬን ሶስት ለአንድ ተሸንፈዋልና። ይሄ በጣም አሳሳቢ ነው። ለቤልጅየም ወርቃማ ትውልድ አብቀቶለት ታታኪዎችም የቻሉት አይመስልም የቤልጅየምን ጉዞ ማስቀጠል። ቤልጅየም ግን የወርቃማ ትውልዷ ዋንጫ ያነሳል ሲባል ከዋንጫው ቀርቶበት አሁን ተከታታይ ጨዋታዎች ላይ እንኳን ከሽንፈት መታደግ የሚችል ተጫዋች ሊያገኙ አልቻሉም። በስፔን ብሔራዊ ቡድን በኩል ያው ከኔዘርላንድ ጋር አቻ በወጡበት ጨዋታ ላሚን ያማል ተቀይሮ ወጥቶ ነበረ። ዴላፎንቴ ያው አንዳንድ ጊዜ እንደ ላሚን ያማል ያሉ ከዋክብቶችም ሊቀየሩ ይችላሉ። ላሚን ያማል ያው ደስተኛ እንደማይሆን አውቃለሁ፣ በመቀየሩ ግን ይረዳናል ብዬ አስባለሁ። እኛ ዋና ትኩረታችን በሁሉም ጨዋታ ላይ ማሸነፍ ነው። ያንን ይረዳል ለማሸነፍ የቻልነውን ሁሉ እናደርጋለን ብለዋልና በዛም ምክንያት ነበረ ተጫዋቹን ቀይር ያስወጣውት ብሏል። መጠነኛ የድካም ስሜትም ለአሚን ያማላይ ተመልክተናል። በአጠቃላይ ግን የስፔን ብሔራዊ ቡድን ድፍን አንድ ዓመት ሆኖታል ሽንፈት የሚባል ነገር ከቀመሰ። 17 ጨዋታ አድርገዋል። ወደ 15 ድል አላቸው፣ ሁለታቸው ውጥተዋል። ምንም አይነት ሽንፈት የሚባል ነገር በስፔን ብሔራዊ ቡድን በኩል እየተመለከተን አይደለም። አስደናቂ ጉዞ ነው እያደረጉ የሚገኙት በዴላ ፎንቴን ስር። ሌላኛው ሉካ ሞድሪች ነው። አሁንም በእግር ኳስ የእድሜ መባቻው ላይ ይገኛል። ግን የፍረንሳይ ብሔራዊ ቡድን ሁለት ለባዶ ባሸነፉበት ጨዋታ ላይ ስድስት ኢንተርሴፕሽን አድርጉ ሜዳ ውስጥ እሱን የሚያክል ያደረገ የለም እና እንገፋው ተጫዋች በዚህን ያክል ደረጃ ኳሶችን የማስጣለ በቃቱ በጣም ይገርማል። ስድስት ኳሶችን መልሶ ቀምቷል። እንደገና ሁለት ታክሎችን ፈጽመዋል። ሁለት ክሊራንስ ነበረው ከግብ ክልሉ ከሶስት ድሪብል ሁለቱን አሳክቷል። ስድስት የአንድ ላይ አንድ ግንቶችን ማሸነፍ ችሏልና እና በጣም የተለየ ቁጥር ነበረው። ለማንኛውም ከአውሮፓ ብሔራዊ ቡድኖች እና ከላቲን ጋር እንዲሁም ከአፍሪካ ጋር የነበሩ ብሔራዊ ቡድን ነክ መረጃችንን እዚህ ጋር ገታ እናደርግና ክለብ ነክ የሆኑ መረጃዎችን እናደርሳችሁ። ያው ቪኒሽስ ጁኒየር ኮንትራትን ጉዳይ በተመለከተ ነው። ዴሮ ስፖርትስ አንድ መረጃን ይዞተዋል። ከኮንትራቱ ጋር በተያያዘ አሁን በኮንትራቱ ላይ በቀረበው ውል መሰረት ሚፈርም ከሆነ የውል ማፍረሻ ይካተትበታል ተብሏል። ይሄም የውል ማፍረሻ ከተካተተበት ቪኒሽስ ጁኒየርን የውል ማፍረሻ የከፈለና ቪኒሽስ ጁኒየርን ያሳመነ ማንኛውም ክለብ ይወስደዋል ማለት ነው። ስለዚህ ቪኒሽስ ጁኒየር በቀጣይ በሚፈርመው የሪያል ማድሪድ ኮንትራት ስምምነት ከተፈጸመና ከፈረመው የውል ማፍረሻውን የሳውዲ ክለቦች ይከፍሉታል ተብሎ ነው የሚጠበቀው፣ እንጂ አውሮፓ ውስጥ እንኳን በዚህን ያክል ደረጃ የዝውውር ሂሳብ ከፍለው ይወስዱታል ተብሎ አይጠበቅም። ትልቅ የውል ማፍረሻም እንደሚሆን ይጠበቃል። ዲያን ሁይሰን ያው የተረጋገጠ የሪያል ማድሪድ የቀጣይ ክረምት እቅድ አካል እንደሆነ ይታወቃል። ከስፔን ብሔራዊ ቡድን ጋር ይገኛል። ለመጀመሪያ ጊዜ ለስፔን ብሔራዊ ቡድንም ተሰልፎ ተጫውተዋል። ፓው ኩባርሲ ተጎድቶ ሲወጣና አሁን በሪያል ማድሪድ በመፈለጌ እጅግ በጣም የተለየ ስሜት እየተሰማኝ ነው። ማንም ሰው በሕይወቱ የሚመኘው ነገር ነው ብሎታል። ባርሴሎና ቤት ከሄድን በዛሬ ዕለት የእግር ኳስ ኮከቡ ሮናልዲኒዮ ጎቾ ልደቱ ነው። በእርግጥ ላይ ባርሴሎና ተጫወተ እንጂ ሲሚላን እንዲሁም ፔስጅን ጨምሮ በርካታ ክለቦች ተጫውቷል። ግን በርካቶች ሮናልዲኒዮ ሲባል ፊታቸው ደቅን የሚለው ወይ የብራዚል መለያው ነው አሊያም ደግሞ የባርሴሎና መለያው ነው። ከዚህ ጋር በተያዘ መግቢያችን ላይ አላዛር አስገዶም ከተጫዋቹ ጋር በተያዘ በዛሬው ዕለት እጅግ በጣም ልዩ ትንታኔ አዘጋጅቶለት ነበረም። በይፋዊ የዩቲዩብ ገጹ ከአንድ መቶ ሺህ በላይ ሰብስክራይበር አለው። ገብታችሁ መከታተል ትችላላችሁ። የሮናልዲንዮ ጎቹ አፍቃሪያን 853 ጨዋታ 328 ግቦች 191 የግብ አስተዋጽኦን አሲስት ያደረገ ነው። ላሊጋን ሁለት ጊዜ፣ የስፔን ሱፐር ካፕን ሁለት ጊዜ፣ የአውሮፓ ሻምፒዮንስ ሊግ፣ ሴሪኤ፣ ኮፓ ሊበርታዶሬዝ፣ የዓለም ዋንጫን፣ ኮፓ አሜሪካን፣ ኮንፌዴሬሽን ካፕን አንዳንድ ጊዜ እንደዚሁ ደግሞ የውስጥ ሊጎችን በብራዚል በነበረ ሰዓት ሶስት ጊዜ አሳክቷል። የፊፋ የዓለም ክለቦች ዋንጫን ሁለት ጊዜ አሳክቷል። ባላንዶሩን 2005 ላይ ያነሳው ሮናልዲኒዮ ጎቹ ነበረ። በጣም የተለየ የተለየ ተጫዋች ነው። ምንም ጥርጥር የለውም። ዛሬ 45ኛ ዓመቱ ላይ ይገኛል። ወደ ፕሪሚየር ሊጎቹ ክለቦች ካለፍን እንደሚታውቀው እንደ ኢስታቪዮ እና ኳንዳን የመሳሰሉ ተጫዋቾች የቼልሲ ንብረት ናቸው። ያው አስፈርመዋቸዋል። ኳንዳን በአሁኑ በቅርቡ ነበር ያስፈረመው ከአንድ ሳምንት በፊት። ኢስታቪዮ እንኳን በክረምት ያስፈረሙት ተጫዋቻቸው ነው። ቀጣይ ሁለቱም ይቀላቀላሉ ቡድኑ ቀጣይ ክረምት። አሁንም ግን ክረምት ላይ የክንፍ ተጫዋች የማምጣት እቅድ እየተጠነበት ነው ብለዋል። በቡድን ውስጥ መረጃውን ይዞት የወጣው ደግሞ ታማኙ ሰውም ፋብሪዚዮ ሮማኖ ነው እና የቼልሲ ተጫዋች የማስፈረም ፖሊሲ አሁንም አልተቀየረም። ሌላ በአጥቂ ስፍራ ላይ እንደ ኦስሜን፣ ኢሳክ አሁን ደግሞ ቪክተር ጊዮኬሬስክ የመሳሰሉ ተጫዋቾች ሌላኛው ሊያም ዴላፕ እቅዳቸው ውስጥ አሉ። ስለዚህ አጥቂ ላይ ብቻ በእርግጥ ሁሉንም ያመጣሉ ማለት አይደለም፣ ግን አጥቂ ላይ ከኦስሜን ከቪክተር ኦስሜን እና ከኢሳክ በተጨማሪ ቪክተር ጊዮኬሬስክ እና ሊያም ዴላፕን በዝርዝራቸው ውስጥ ይዘውታል። እንደውም ቤን ጃኮብስ ነው መረጃውን ይዞት የወጣውና በርካታ የአጥቂ ዝርዝሮች አሉ። ከዚህም የተለዩ ግን በዋነኝነት እየሰሩባቸው ያሉ እነኝህን ተጫዋቾች ውስጥ የትኛው ወደ ቡድናችን ማምጣት እንችላለን በሚል ነው። በእርግጥ በቼልሲ በኩል አጥቂ እንኳን እንደሚያስፈልጋቸው በርካቶች የሚስማሙበት ነው። ማማርዳሽ ቬሊ በሊቨርፑል ስለሚኖረው ቀጣይ ምዕራፍ ተጠይቆ ነበረ። በቦታዬ የክለቡ ቁጥር አንድ ተመራጭ ለመሆን ወደ ሊቨርፑል ሄዳለሁ ብሏል። በሚታወቀው የሊቨርፑል ቁጥር አንድ ደግሞ አሊሰን ቤከር እንደሆነ ይታወቃል። እና የአሊሰን ምክትል ወይም ሁለተኛ ራሱ ከኦማኒ ኬለር እጅግ በጣም አስደናቂ ግብ ጠባቂ እንደሆነ ይታወቃል። ያው ከኦማኒ ኬለር እንኳን ቀጣይ ክረምት ይለቃል። እንግዲህ ይህንን ግብ ጠባቂ እንዴት ያስቀምጠዋል የሚለው ደግሞ አሊሰንን ማለት ነው የሚጠበቅ ነው የሚሆነው። አሊሰን ግን በጣም አሳሳቢው ዜና ጉዳት አስተናግዷል። ጭንቅላቱ አካባቢ ጉዳት እንዳስተናገደም ጆሮ ላይም ህመም እየተሰማው እንደሆነ ሐኪሞች አረጋግጠዋል። ተቀይሮም ወጥቷል። በብራዚሉ ጨዋታ በተምሳይ ልዩሽ ዲያዝ በኮሎምቢያ በኩል ግብ አስቆጠረበት ጨዋታ ላይ ማለት ነው። የሊቨርፑል ተጫዋች ግብ ሲያስቆጥር የሊቨርፑል ግብ ጠባቂ በዛው ጨዋታ ላይ እንግዲህ ጉዳት አስተናግዶ ወጥቷል። ተጨማሪ ሕክምና ምርመራዎች እየተደረጉለት ይገኛሉ። በቀጣይ ተጫዋቹ የጉዳቱ መጠን ምን ያክል ነው፣ ምን ያክል ጊዜ ከሜዳ ውጭ ያደርገዋል የሚለው የሚጠበቅ ነው የሚሆነው። እርግጥ ሊቨርፑሎች አሊሰንን ቢያጡ ኮማኒ ኬለር በቀሩት ዘጠኝ የፕሪሚየር ሊግ ጨዋታ ላይ ቡድኑን ይዞት ይወጣል የሚል እምነት አለ በሊቨርፑልውያን ዘንድ። የአሊሰንን ጉዳት በተመለከተ ግን እናነሳችኋለን፣ መረጃው አብዴት ሲሆን ከአሊሰን በተጨማሪም የኢብራሂማ ኮናቴንም የጉዳት ሁኔታ እየተከታተል እንገኛለን። አዲስ ነገር ካለ የምናጋራችሁ ይሆናል። ሊቨርፑልውያን የሊዊሽ ዲያስን ከሊቨርፑል እንግዲህ ይወጣል የሚለው ነገር ከበዛ በኋላ ከባርሴሎና ጋር ነው በስፋት እየተያዘ የሚገኘው አርሰናሎችም ሁኔታውን በቅርብ ርቀት እያዩት ነው ተብሏል በተለይም ደግሞ ማይክል አርቴታም ሳካ ላይ ብቻ የተመሰረተውን የአንድ ክንፍ ያጫወት ስታይል መበተን ይፈልጋሉ ወደ ግራው መስመር ላይ ማርቲኔሊ እና ትሮሳርድ በዛን ያክል ደረጃ ተጽዕኖ እየፈጠሩ አይደለምና ለቦታው በእርግጥ ኒኮ ዊሊያምስ የመጀመሪያ ምርጫቸው ነው አሁን ሊዊስ ዲያዝንም ሁኔታ እየተከታተሉ ነው ቲምቶክ ነው መረጃውን ይዞት የወጣው የሊቨርፑል የወደፊት ኮኮብ ኢታነ ንዋኔሪ ዛሬ 18ኛ ዓመት ልደት በዓሉን እያከበረ ነው። የሂል ኢንድ አካዳሚ ውጤት የሆነው እና የአርሰናል የወደፊት ኮኮብ ይሆናል ተብሎ የሚጠበቀው ታዳጊው በተለይም በመጀመሪያው የአርሰናል ጨዋታው ቀን ጨዋታውን ካደረገ በኋላም ወደ ትምህርት ቤት ሄዶ ፈተና የመፈተን አጋጣሚ እንደገጠመው ተናግሯል። በዛሬ ዕለት በወቅቱም ፈተናውን 98 በመቶ በማምጣት ማለፉን አረጋግጧል። ይህ ተጫዋች ታዲያ በእንደዚህ አይነት መልኩ ያደገበትን አርሰናልን እስከ እግር ኳስ ጫማ መስቀይ ድረስ ማገልገል እፈልጋለሁ ብሏል። በዛሬ ዕለት 18 ዓመት ሞልቶታል። ማይል ሊዊስ ስኬሊ ገና በሰባት ዓመቴ ነው አርሰናልን የመረጥኩት ብሏል። የቼልሲ አካዳሚ ነበረ መጀመሪያ ግን ግን አርሰናልን መረጥኩኝ ከአርሰናል በኋላ ወዴትም ዞር ያላየውም ብሏል። ኒኮ ዊሊያምስን በተመለከተም በተመለከተ አርሰናሎች ቢፈልጉትም የተጫዋች ሽያጭ ግድ ይላቸዋል። ከባየር ሞኒክ ጋር ስሙ እየተያዘ ይገኛል። በርከት ያሉ ምንጮች ግን ከአርሰናልና ከባየር ሙኒክ ወደ እንግሊዝ ለመምጣት ሊያስቀድም ይችላል። ግን አርሰናል ለዚህ ተጫዋች ከደሞዝ ጋር በተያዘ እና ከዝውውር ሂሳብ ጋር በተያዘ ቅድመ ዝግጅት በደንብ ያስፈልገዋል ተብሏል። ሪካርዶ ካላፊዮሪን በተመለከተም ያው የጉዳት ዜናውን በሰበር አድርሰናችሁ ነበረ ከጉዳቱ ጋር በተያያዘ በርካቶች ጥያቄ እያነሱልን ነበር ያው ጉልበቱ አካባቢ ነው ጉዳቱ ያስተናገደው የጣሊያን ብሔራዊ ቡድን ሰልጣ ፓሌቲም የተወሰነ መም እንዳጋጠመው በጨዋታ ወቅት ተመልክቻ ለው ብሏል ይሁን እንጂ ተጫዋቹ በጉልበቱ ላይ የጉዳት ስሜት ተሰምቶታል የሚሉ ነገሮች አሁን በስፋት እየወጡ ነው ተጫዋቹ በበኩሉ ጉዳቱ ከባድ ስለመሆኑ እስካሁን አላውቅም ብሏል ስለዚህ የምርመራ ውጤቱ የግድ መጠበቅ አለበት ማለት ነው ሳሊባ ክሮሻ ጋር በነበረና ቡድናቸውም በተሸነፈበት ጨዋታ ላይ ወደ ሰባት ነጥብ ሦስት ሬቲንግ ግን ተሰጥቶታል። የፈረንሳይ ብሔራዊ ቡድን ሲሸነፍ ዘጠናውን ደቂቃ ነው የተጫወተው። ሰባ ሦስት የተሳካ ኳስ አቀብሏል። አንድ የግብ እድል ፈጥሯል። አንድ ታክል አሸንፏል። አራት ኳስ ከግብ ክልሉ አርቋል። ከሁለት የአንድ ላንግ ሁለቱንም አሸንፏል። ሰባት ነጥብ ሦስት ሬቲንግ ግን የተሰጠው እሱኛው እንኳን ከጉዳት ነጻ ነው ዩክሬን ቤልጅየምን ሶስት ለአንድ ባሸነፈበችበት ጨዋታ ደግሞ ኦሌክሳንደር ዚንቼንኮ የአርሰናሉ ተጫዋች የጨዋታ ኮከብ እንዲሁ ተብሎ መመረጥ ችሏል የዘ አትሌቲኩ ጋዜጠኛ ሎሪ ዊቲን አሁንም ሩበን አሞሪም ቀኑን ሙሉ መሮጥ የሚችሉና ጉልበት ያላቸው አማካዮችን ይፈልጋል ስለዚህ በማንቸስተር ዩናይትድ በኩል እነ ኤሪክሰንና ካዘሜሮ የብቃታቸው ጥግ ላይ እንኳን ቢጫወቱ ለሩበን አሞሪም ተመራጭ ሆነው አይቀጥሉም ብሏል። ምክንያቱ ደግሞ እንግዲህ ታታሪ ተጫዋቾች ስለሚፈለጉ ነው። በዛ ቦታ ላይ የቡድኑን ባላንስ እንዲጠብቁላቸው ይፈልጋሉ። ምክንያቱም በሶስት ተከላካይ ነው የሚጫወቱትና ተከላካዩን ሽፋን ለአጥቂዎቹ እገዛ የሚያደርጉ ተጫዋቾች በቦታው ላይ ይፈለጋሉ። ኡጋርቴ ምንም ጥያቄ የለውም ዋነኛ ተመራጭ ነው። በቦታው ላይ ግን ተጫዋች ማምጣት እቅድ ተይዟል። ሩበን አሞሪ ሀሪ አማስ ከአለም አቀፍ እረፍት በፊት በሌስተር ላይ ባሳየው አቋምም ከሚጠበቀው በላይ ቶሎ ወደ እቅዱ ለማምጣት እያሰበ ነው ተብሏል። ተጫዋቹም በቀጣይ ብዙ ደቂቃዎችን ሊያገኝ እንደሚችል ነው መረጃዎች እየወጡ የሚገኙት። በእርግጥ ሩበን አሞሪ እነዚህ አይነት ወጣትና ታዳጊ ተጫዋቾችን ይፈልጋሉ። በቦታው ላይ በእርግጥ ፓትሪክ ዶርጉ የቀይ ካርድ ቅጣቱን ጨርሷል። ስለዚህ አማራጮችም ይኖሯቸዋል ማለት ነው። ቀጣይ ግን የእቅዳቸው አካል እንደሆነ ተረጋግጧል። ጊቭ ሚ ስፖርት ነው መረጃውን ይዞት የወጣውም። ማይሰር ዩናይትድ ጄሰን ዊልኮክስ ከፍተኛ ግምት በሚሰጠው የክረምት የዝውውር መስኮት ላይ ትልቅ ስራን ይሰራሉ ተብሎ ይጠበቃል። ያው ዝውውሩን በዋነኝነት የሚመሩት እሳቸው እንደሆነ ይታወቃል። ከሲሞኒ ወኪል ጋር የበርን መውዘ ወጥቂ ጋር ውይይት ያደረጉትም ከማንቸስተር ዩናይትድ በኩል ጄሰን ዊልኮክስ መሆናቸው ነው የተረጋገጠው። ከሆይሉንድ ጋር በተያያዘ ተጫዋቹ በዩናይትድ መቆየት ይፈልጋል። ዩናይትድውያን በተለይም የዩናይትድ አሰልጣኝ ስታፍ አባላት በተጫዋቹ ደስተኛ ባይሆኑም የወኪሉ ስራ ግን ለእንደዚህ ሁሉ ነገር ዳርጎታል እየተባለ ነው። እንደ ዩቬንቱስ፣ አር ቤ ላይፕዚግ፣ ባየር ሌቨርኩሰን፣ እንደ ናፖል ያሉ ክለቦች በስፋት ስማቸው እየተጠቀሰ ነው። ምናልባት ዩናይትድ ላይ ጫና ለማሳደር የተደረጉ እንቅስቃሴዎችም ሊሆኑ ይችላሉ ተብሎ እየተጠበቀ ይገኛል። እንደሚታወቀውም ፖርቹጋልን አንድ ለባዶ ባሸነፉበት ጨዋታ ሆይሉንድ ግብ አስቆጥሮላቸዋል። ተቀይሮ ገብቶ ዩናይትድ እንግዲህ ሌስተር ሲቲን ባሸነፈበት ጨዋታ የመክፈቻዋን ግብ አስቆጣሪ ሆይሉንድ እንደነበረ ይታወቃል። ሩበና ሙሪ ተጫዋቹ እንግዲህ በቀጣይ ሊሻሻልባቸው የሚገቡ ነገሮች አሉ። ተጫዋቾቹም ሊያግዙ ሊገዙት ይገባ ለማለታቸው ምናልባት ሆይሉንድ ላይ ብቻ ተስፋ እንዳልቆረጡ ማሳያ ይመስላል። ማቲያስ ዲሌክት ተቀይሮ በመግባት ለሀገሩ ኔዘርላንድም ሀምሳኛውን ጨዋታ ማድረግ ችሏል። ከዩናይትድ በኩል እስካሁን በብሔራዊ ቡድን ደረጃ ጉዳት እያስተናገዱ ተጫዋቾች እስከዚህ ሰዓት ድረስ የሉም። ዲያጎ ፎርላን ለማንቸስተር ዩናይትድ ከተጫወቱ ኡራጋያን ውስጥ አንደኛው ነው። ሳር አሌክሳንደር ሻክመን ፈርጉሰንን በብዙ መንገድ ያደንቃቸዋል። አንደኛው ነገር ፈርጉሰን ዩናይትድን ለረጅም ጊዜ በስኬት እንዲመራ ካደረጉ ምክንያቶች አንደኛው ለአነስተኛ ዝርዝር ጉዳዮች የሚሰጠው ትኩረት ነው ብሏል። በተለይ በወቅቱ እያንዳንዷን ጥቃቅን ነገር ያይ ነበር። ለምሳሌ እኔን ከማንቸስተር ዩናይትድ ያሰናበተኝ በጫማ ምክንያት ነው ብሏል። ሰር አሌክስ ፈርጉሰን በእርጥቡ ሜዳ ምክንያት ቼልሲን በምንገጥምበት ጨዋታ ተስማሚ ጫማ እንድጠቀም መከረኝ። እኔ ግን የለም የሆነ ጫማ አድርጌ ወይም የተለመደውን ጫማ አድርጌ መግባት ትፈልጋለሁ ብዬ አደረግኩኝ። በጨዋታው ወቅት ሊቆጠሩ የሚግቡ የሚችሉ ኳሶችን አመከንኩኝ። ምክንያቱም ሜዳው ላይ መንሸራተት አጋጥሞኝ ነበር። ስለዚህ በፍጥነት እሱን ለመቀየር ሮጭ የወጣው። ነገር ግን ሳር አሌክስ ሁሉንም ጫማዎች አስወግደው ወደ ሜዳው እንድመለስ ነገሩኝ። ያለ ማንቸስተር ዩናይትድ የመጨረሻ ጨዋታ ነበር ብሏል። ከዛ በኋላም ከዩናይትድ እንድሰናበት አደረጉ። ሳር አሌክሳንደር ቻፕማን ፈርጉሰን የስኬታቸው ምንጭ ለትንንሽ ነገሮች ራሱ በጣም ጥንቃቄ ማድረጋቸው ነው ብሏል። ውድ ቤተሰቦቻችን ዛሬ ብሔራዊ ቡድናችን ከበድ ያለ ፍልሚያ ከግብፅ ብሔራዊ ቡድን ጋር ይጫወታል፣ ይገጥመዋል። እንግዲህ ግብፅን ሞሮኮ ካዛብላንካ ላይ ሄደን ነው የምንገጥመው። ግብፅን ስንገጥም ጨዋታው ዛሬ እኩለ ሌሊት ስድስት ሰዓት ይደረጋል። በሞሮኮ ስታድ ላርቢ ዛውሊ ስቴዲየም የሚደረገውን ጨዋታ እንድትከታተሉ ጋብዘን፣ ለብሔራዊ ቡድናችንን መልካም ውጤት እንዲገጥማቸው ተመኝተን የአሁኑን ጥንቅር ቋጨን። መልካም ጊዜ ይሆንላችሁ።